ሰላም ጋይስ እንዴት ናችሁ? ሰላምታዬ ይድረሳችሁ በያላችሁበት። ለማታውቁኝ ቴዎድሮስ ካሳውን እባላለሁ። የዚህ የቴድልቲው ላይ የተለያዩ ስራዎችን እየሰራ ቆይቻለሁ። ከዚህ በፊት ደግሞ እንደምታውቁት በተለያዩ የቴሌቪዥን ቻናሎችም አንዳንድ ስራዎችን ለመስራት ሞካክሬ ያለው ግን ያው በተለያየ ጊዜ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 በኋላ ላይ አሁን ሪሰንትሊ እየተረዳሁት እንዳለሁት ያለ ምክንያት የሆነ ነገር አልነበረም ምንድነው የሆነው ነገር ያው ለብዙ ብዙ ጊዜ ለሰውም ያልነገርኩት ነገር የውስጥ ጭንቀት ሰምቲንግ ወይም ስትረስ አይነት ነገር ነበረብኝና ከምን እንደሚመጣ ግን እርግጠኛ አይደለሁም በተለያየ ቦታ ላይ በምሰራበትም ሰዓት ድንገት ሳልናገር እያቋረጥኩ የመወጣባቸው ጊዜያቶች ነበሩ። ከነዛ ውስጥ አንዱ በፊት ለፊት የሚታዩ ቴሌቪዥኖች ላይም የተከሰተ ነገር ነው። ምንም እንትን ሳይደረግ ስራውን ትቶ የመጥፋት አይነት ነገር በተደጋጋሚ ራስን አይዞሌት ማድረግ፣ እነዛ አይነት ነገሮች ተደጋጋሚ ያደርግ ነበርና በስራዎቼ ላይም እንደምታዩት የተለያዩ ነገሮችን እሞክራለሁ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 ብዙ ጊዜ ከቤተ ክርስቲያን ከቅዱስ ቤተ ክርስቲያን ርቄ ቆይቻለሁ። አለሁ ቤተ ክርስቲያን ኦልሞስት በጣም ብዙ ጊዜ ያው እሱን ወደፊት በዲቴይል እነግራችኋለሁ። እና አሁን ግን ምንድን ነው እንደዚህ በዚህ ወጣ ገባዎች ምክንያት፣ በዚህ የተለያዩ መሰናክሎች ምክንያት አሁን ፋይናንሻል ችግርም ላይ ነኝ ያለሁት። ልጆቼን ቤት ጥዬ ነው የመጣሁት። ሁለት ልጆች አሳድጋለሁ እና አሁን የቤት ክራይም የተለያዩ ነገሮችም ትምህርት ላይ ናቸው ያሉት። በዛ ላይ የተለያዩ ነገሮች አሉ ና እኔ ደግሞ እዚህ ትንሽ መቆየት እፈልግ ያለሁ። ስለዚህ በተቻላችሁ መጠን እገዛችሁን እፈልጋለሁ እገዛችሁን እፈልጋለሁ። እኔ ካለሁበት ነገር እግዚአብሔር እንደሚያወጣኝ እንደሚያድነኝ ያውቃለሁ፣ አምናለሁ። እዚህ ቆያለሁ፣ ጸበል ቦታ ላይ ቆይቼ ለመጸበል ነው የወሰንኩት። ስለዚህ ከዲስክሪፕሽኑ ላይ ከመግለጫው ላይ በማስቀምጥላችሁ የንግድ ባንክ አካውንት የተቻላችሁን አነሰም በዛም ሳትሉ እርዳታችሁን እንድታደርጉልኝ ነው። ያም ለቤት ኪራይ ና ለተለያዩ ነገሮች ሊውል የሚችል ነገር ና ጊዜው ከዚህ ሁኔታ ውስጥ እስከወጣ ድረስ አንዳንድ ነገሮችን ሊያግዘኝ በሚችል መንገድ እንድታግዙኝ ነው ጥያቄን ማቀርብላችሁ። ሌላው በጸሎታችሁ በእያላችሁበት፣ በየምታምኑት ነገር፣ በየእምነታችሁ ወደ ፈጣሪ እንድትጸልዩልኝ እነዚሁ አሳስባችኋለሁ። ስለምታደርጉልኝ ነገር ከለባ አመሰግናለሁ። ወደፊት እንግዲህ ያለሁበትን የጸበል ቦታም ያሉትን ለውጦችም ያሉትን ምስክርነቶቼንም ወደፊት መግለጥላችሁ ነው። ሌሎችንም ዘርዘር ያሉ ነገሮችን ወደፊት ማጋራችሁ ይሆናል። ላሁን ግን እርዳታችሁን እገዛችሁን እንሻለሁ። በንግድ ባንክ አካውንት ከዲስክሪፕሽኑ ላይ አስቀምጥላችኋለሁ። በሱ እየተጠቀማችሁ እንድታግዙኝ በእግዚአብሔር ስም ጠይቃችኋለሁ። አመሰግናለሁ።